ጤናስጥልን ወደ ሰዓቱ የስፖርት ዜናዎች እናልፋለን ከዜናዎቹ ጋር ነዋይ ማ ስንቄ ባንክ የስፖርት ዘገባ ስፖንሰራችንን ከልብ እናመሰግናለን በኢትዮጵያ ፕሪምየር ሊግ የ30ኛ ሳምንት ባህር ዳር ከተማ ከመቻል ሀዲያ ወሳና ከስውል ሽረ ትናንት ያደረጉት ጨዋታ በአቻ ውጤት ተጠናቀቀ በሊጉ ደረጃ ሰንጠረዥ ሶስተኛ ና አምስተኛ ደረጃ ላይ የሚገኙት ባህር ዳር ከተማ ና መቻል ያገናኘው ጥባቂ ጨዋታ ምንም ግብ ሳይቆጠርበት ተጠናቋል የፕሪምየር ሊጉ የሀዋሳ ቆይታ የመዝጊያ የነበረው ጨዋታ በሀዲያ ወሳና ና ስውል ሽረ መካከል ተደርጎ አንድ ለ አንድ በሆነ አቻ ውጤት ተደምድሟል። ተመስገን ብርሃኑ ለሀዲያ ሆሳዕና የመሪነቱን ግብ ሲያስቆጥር፣ ቃል አቡብሸት በራሱ መረብ ላይ የሱል ሽረን የአቻነት ግብ አስገኝቷል። ከሊጉላ ለመሰናበት እየታገለ የሚገኘው ሱል ሽረ ነጥቡን 22 አድርሶ ባለበት በወራጅ ቀጠና ውስጥ ለመቆየት ተገዷል። የሐዋሳ ቆይታውን ያጠናቀቀው የኢትዮጵያ ፕሪምየር ሊግ ከግንቦት 18 ጀምሮ የ31ኛ ሳምንት ጨዋታዎችን በአዳማ የሚያከናውን ይሆናል። የኢትዮጵያ ፕሪምየር ሊግን የደረጃ ሰንጠረዥ ኢትዮጵያ መድን በ60 ነጥቦች ሲመራው ኢትዮጵያ ቡና በ50 ነጥ ይከተላል። ባህር ዳር ከተማ 48 ነጥቦችን ይዞ ሶስተኛ ደረጃ ላይ ተቀምጧል። በወራጅ ቀጠና ውስጥ መቀለ 70 እንደርታ በ30 15ኛ ደረጃ ላይ ይገኛል። አዳማ ከተማ በ26 16ኛም ሶል ሸረ በ22 ነጥቦች 17ኛ ደረጃ ላይ ተቀምጧል። መውረዱን ያረጋገጠው ወልዋሎ ዓዲግራት ዩኒቨርሲቲ በ14 ነጥቦች መጨረሻ ደረጃ ላይ ይገኛል። የኢትዮጵያ ስፖርት አካዳሚ ከተቋቋመለት የስልጠና ኃላፊነት ውጭ ውድድሮችን በተደጋጋሚ ማስተናገዱ የመሮጫ መሙ ለጉዳት እንዲጋለጥ አድርጎታል ተብሏል። የመሙ መጎዳት የስልጠና መንገዱ ላይ አሉታዊ ተጽዕኖ ከማሳደሩ በተጨማሪ ሰልጣኞች ለጉዳት እያጋለጠ መሆኑን በአካዳሚ አትዎች ትምህርትና ስልጠና ኃላፊ ፍቃዱ ከበደ ተናግረዋል። አንተነሳይ ነው ያነጋግራቸው። አሁን ባለው ነባራዊ ሁኔታ የሀገሪቷን ትልቁን ሸክም የተሸከመው ይሄ ነው። በደንብ ነው የሚቀጠቅጣቸው። በጣም ከፍተኛ ጉዳት ነው ሊያደርስ የሚችለው ኢትዮጵያን በአህጉርና በዓለም አቀፍ መድረክ የሚወክሉ ስፖርተኞችን ማፍራት ስልጠናዎችን መስጠትና ስፖርታዊ ጉዳዮች ላይ ጥናትና ምርምሮችን ማካሄድ የኢትዮጵያ ስፖርት አካዳሚ በአዋጅ የተሰጠው ስልጣን ነው። ስልጠናዎችን መስጠት የኢትዮጵያ ስፖርት አካዳሚ ዋና ዓላማ ቢሆንም በኢትዮጵያ ባለው የስፖርት መሠረተ ልማት ችግሮች በተለይ ባለፉት አራትና አምስት ዓመታት በርካታ ሀገር አቀፍ ውድድሮች በዚህ አካዳሚ ተደርገዋል። ቀድሞ ነገር ለስልጠና በተዘጋጀ ቦታ ላይ ውድድሮችን ማካሄድ ተገቢ ባይሆንም የኢትዮጵያ ስፖርት አካዳሚ ለበርካታ ሀገር አቀፍ ውድድሮች መፍትሔ ሆኖ እያገለገለም ይገኛል፣ አገልግሏል። በአስር የስፖርት አይነቶች ስልጠናዎችን የሚሰጠው የኢትዮጵያ ስፖርት አካዳሚ ከስልጠናዎችና ከውድድሮች ድግግሞሽ የተነሳም የመሮጫ ትራኩ ወይም ደግሞ መሙ እንደምትመለከቱት ከጥቅም ውጭ ሆኗል። ከዛ ባሻገር በልምምድ ሰዓት አትሌቶች የመሮጫ ጫማቸው ወይም ደግሞ ስፓይካቸው ብለኑ ጭምር እየወለቀ ለጉዳት ተዳርገዋል። ለመሆኑ የኢትዮጵያ ስፖርት አካዳሚ የመሮጫ ትራክ ወይም ደግሞ መም ጉዳት ማስተናገድ ከዚህ በኋላ በሚኖሩ የስልጠና መንገዶች ላይ ምን አሉታዊ ተጽዕኖ ይኖረዋል? አንዱ ስልጠና ሳይንሳዊ ነው የሚያስብለው እንግዲህ ፋሲሊቲ ነው። ከፋሲሊቲ አንጻር ስታይ ትራኩ በደንብ የተሻለ ምርጥ የሚባል የነበረ ነበር። አሁን ባለበት ደረጃ ደግሞ ስልጠናዎችን እዚህ ላይ አድርገ ስራዎችን በአግባቡ ሰርተ ውጤታማ ልጆችን በሚፈለገው ደረጃ አፈራለሁ ስትል አስቸጋሪ ሁኔታዎች ይገጥመዋል ማለት ነው። ስለዚህ ፋሲሊቲ ክፍተት መኖሩ የስልጠናው ሳይንቲፊክነት ላይም የተወሰነ ጥያቄ ምልክት ያሳርፋል ማለት ነው። በርካታ አትሌቶችን በተለይ ደግሞ ኢትዮጵያ በማትታወቅባቸው ርቀቶች ብዙ እንድትጓዝ ያደረጉ አትሌቶችን ያፈራው ይሄ ተቋም ከአስር ዓመት በፊት ወደ ስራ ሲገባ ትራኩ ደረጃውን የጠበቀና በዓለም አትሌቲክስ እውቅና የነበረው ቢሆንም አሁን ግን ተጎሳቁሏል። ጥሩ ስታንዳርዱን የጠበቀ ትራክ ነበር የነበረን ባለ ስምንት ሌን የሆነው ማለት ነው። ስለዚህ አሁን ከስምንት ሌን ወደ ሰባት ሌን ወርዷል። ወደ ሰባት ላይ መውረዱ በተለይ ደግሞ የከርቭ ድግግሞች ላላቸው ውድድሮች በጣም አስቸጋሪ ሊሆን ይችላል። ምክንያቱም ስታገርድ አርገ ዲስታንስ ሜር አርገ ቀንሰ ካልሆነ ልሰራው ማትችለው ስለሚሆን ትሬኒንግ ላይ የዚህ ኢምፓክት ማሳያው ምናልባት አሁን በቅርቡ ያለቀውን የኢትዮጵያ ሻምፒዮና ስታይ የትራክ ውድድሮች አካባቢ ላይ ሰዓትን መዝግቦ ሪከርድ ለመያዝ ተቸግረዋል። ምክንያቱም ከሪከርድ ውጭ ሆኖ ነው ውድድሩ ብቻ የተካሄደ። ስለዚህ የሚያሳየው ምንድነው፣ ትራኩ የፈጠረው ኢምፓክት ትልቅ መሆኑን ያሳያል ማለት አሁን ባለው ነባራዊ ሁኔታ የሀገሪቷን ትልቁን ሸክም የተሸከመው ይሄ ነው። ስለዚህ አማራጮች እስከሌሉ ድረስ እዚህ ግን ያለውን ዓላማ ማስተጓጎል ተገቢ ነው ብዬ ስለማላስብ፣ የሚመለከታቸው አካላቶች ፍቃድም ሲሰጡ፣ ፍቃድም ሲጠይቁ ያለውን ነባራዊ ሁኔታ ከግምት ማስገባት፣ የተቋሙን ዓላማ ቅድሚያ መስጠት ያስፈልጋል። ምክንያቱም ይሄ ተቋም ዓላማውን አሳክቷል አላሳካም ነው የመጨረሻ አልትሜት ጎሉ። ስለዚህ አሳክቷል ከሆነ ይቀጥላል፣ ካላሳካ ነገ ጥያቄ ይነሳበት። ስለዚህ ያ ነገር እንዳይሆን ማሰብ ያስፈልጋል። የኔን ዓላማ ብቻ ማሳካ ሳይሆን ያለብኝ የሌሎችንም ማየት ያስፈልጋል የሚለውን ነገር ከግምት ማስገባት አለባቸው ብዬ አስባል የሀዲያ ሆሳዕና ከ20 ዓመት በታች ቡድን በገንዘብ እጥረት ምክንያት ሀዋሳ ላይ እየተደረገ ከሚገኘው የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ውድድር ውጭ ሆነ። ላለፉት ዓመታት ለዋና ቡድን መጋቢ መሆን በርካታ ተጫዋቾችን ያፈራው ተስፈኛ ቡድን በፕሪሚየር ሊጉም ቢሆን እንደ ቡድን ባለፉት ሁለት ዓመታት ጠንካራ ተጋጣሚ ሆኖ መቀረብ ችሎ ነበር። አብርሃም ተስፋዬ ጉዳዩን እንደሚከተለው ተመልክቶታል። በኢትዮጵያ ወንዶች ፕሪሚየር ሊግ እየተሳተፈ የሚገኘው የህዲያ ውሳን እግር ኳስ ቡድን በቅርብ ዓመታት በዘውር መስኮት ዝቅተኛ ገንዘብ ካወጡ ቡድኖች መካከል በግንባር ቀደምትነት ይጠቀሳል። ዋነኛ ምክንያቱ ደግሞ ለዋናው ቡድን እንደ ግብዓት እያገለገለው የሚገኘው ከ20 ዓመት በታች ቡድኑ በየዓመቱ የተሻለ አቅም ያላቸው ተጫዋቾችን እያፈራ መገኘቱ ነው። ለአብነት ያክል ዘንድሮ ብቻ የተስፋው ቡድን ናትናኤል ሞገስን ጨምሮ ሱራፌል ተመስገን፣ ታሪኩ ጸደቀ፣ ጸጋብ ግዛው፣ ዳዊት አበራና ግብ ጠባቂውን መሰረት ሞርጋን የመሳሰሉ ተጫዋቾች ለዋናው ቡድን ቡድን ማበርከት ችሏል። ይህ ቁጥር አምና ወደ ዋናው ቡድን ያደጉትን ተመስገን ብርሃኑን፣ ቃላቡ ብሸት፣ ያሬድ በቀለና እንዳላባይነን ሳይጨምር ለከፍተኛ ሊግም ለብሔራዊ ሊግም በደንብ የሚሰጥ ነው። ኤሪያው በጣም ኳስ ላይ በደንብ የሚሰራ አቅም ያለው ወይም ፖቴንሻል ኤሪያ ስለሆነ በደንብ ጠንከር ያለ ልጆችን ወደ ላይ የሚያሳድግ ቡድን ነው። ዛሬም ቢሆን እንደ ትላንቶቹ ተስፈኞች ዋናውን ቡድን መቀላቀልም ሆነ ከፍ ሲል ሀገርን ማገልገል የሚያልሙ ታዳጊዎች በተስፋ ቡድን ውስጥ የሚገኛሉ። ወደፊት እቅድ እዚህ ጋር በጣም አገልግዬ ወደ ዋና ቡድን ማደግ ነው የሚፈልገው። እዛ ካለፈ ወደ ብሔራዊ ቡድን መጠራት መጫወት እፈልጋለሁ። የሀዲያ ሆሳዕና ከ20 ዓመት በታች ቡድን በዘንድሮ የኢትዮጵያ ከ20 ዓመት በታች ፕሪምየር ሊግ ከምድብ ሀ ሐዋሳ ከተማን ተከትሎ ሁለተኛ ደረጃን ይዞ አጠናቋል። ካደረጋቸው ጨዋታዎችም በ12ቱ ድል ሲያደርግ፣ በአራቱ ተሸንፎ በአራቱ አቻ ተለያይቷል። ምንም እንኳን አምና አንደኛ ደረጃን ይዞ ካጠናቀቀበት ውድድር ዘንድሮ አንድ ደረጃ ዝቅ ቢልም እንደ አዲስ የተቀናጀው ቡድን ለማጠቃለያ ውድድር ማለፉን አረጋግጧል። ከአምናው አብዛኛው ልጅ ሲኔሮች ትንሽ ሲኔር ነው የነበረው፣ ማለት አብዛኛው ልጅ አዳዲስ ልጅ ነው የነበረው ከክረምት ውድድር የተያዙ ናቸው። አብዛኞቻችን የተያዝን ስለሆነ ውድድሩ እንደ መጀመሪያው ዙር እንኳ ባይሆንም አሪፍ ነው። ዘንድሮ የነበረን ውድድር ላይ በጣም ብዙ ትምህርት ወስደናል። ቲሙን በደንብ አስተካክለናል። ከሀዋሳ ከተማ በአንድ ነጥብ ዝቅ ብለን ሁለተኛ ደረጃ ይዘን ነው የጨረስ ነው። ምክንያቱም ማጠቃለያ ውድድርን ነው አሰበን እየሰራን ያለነው። ዘንድሮ በታሪካዊ የአብዮ ኤርሳሞ ስቴዲየም ለማጠቃለያ ውድድር ሲዘጋጁ ያገኝናቸው የቡድኑ አባላት ሀዋሳ ላይ በሚደረገው የማጠቃለያ ውድድር ህልማቸው ውድድሩን ማሸነፍ ብቻ ስለመሆኑ ነገሩን። ጠበቅ ያለ ትሬኒንግኮች የሚሰጠው ነገር እየሰራ ነው በመጀመሪያው ንተ ለመስተካከል አሁን ጥሩ ነገር እናደርጋለን ብዬ ተስፋ ርጋለን። እና ከአምነት ትምህርት ወስደን እስከ ዋንጫው ዋንጫውን እስከ ማምጣት ድረስ ነው አላማችን። ዋና እቅዳችን ዋንጫ ማነሳት ነው። ከዛ አምና በራሳችን ስህተት ምድብን አላለፈን፣ ዘንድሮ እናልፋለን፣ አሪፍ ቦታ እንደርሳለን ብዬ ተስፋ አድርጋለሁ። አዋሳ ላይ እንደ እግዚአብሔር ፍቃድ በጣም የተሻለ ስራ ለመስራት ነው የምናስበው። አምና ቱርናመንት ላይ ለመጀመሪያ ጊዜ ነበረ ይሄ ቡድን ወደ ቱርናመንት ያለፈው። ትንሽ ክፍተቶች የነበሩብን እነዛን ክፍተቶች በደንብ ሰርተን ከእግዚአብሔር ጋር ዋንጫውን ለማንሳት ነው እየሰራ ነው ያለ። ነው ግን ይህ ልማቸውም የዋሽታ ሆኖ ቀርቷል። ወደ ዋሳ ለማቅናት ቡድኑ ዝግጅቱን ቢያጠናቅቅም ክለቡ የፋይናንስ አቅም ስለሌለኝ መሄድ አትችሉም ሲል ከልክሏቸዋል። ምድብ አንድ ላይ ከዋሳ ከተማ፣ ወላይታ ዲቻ፣ አዳማ ከተማና ኢትዮጵያ ቡና ጋር ተደልድሎ የነበረው ተስፈኛው ቡድን የመጀመሪያውን ጨዋታ ትላንት ሜዳ ተገኝቶ ከኢትዮጵያ ቡና ጋር ማከናወን ሲገባው ሳይገኝ ቀርቶ ኢትዮጵያ ቡና ፎርፌ ተሰጥቶታል። ምናልባትም ከነ አካቴው ላይኖር ይችላል። የኢትዮጵያ ከ20 ዓመት በታች ወንዶች ፕሪሚየር ሊግ የማጠቃለያ ውድድር በሐዋሳ ለ20 ቀናት ብቻ ቆይታ ይኖረዋል። ትላንት ለዋናው ቡድን ያለገደብ ታዳጊዎችን ያበቃውና በባለፉት ሁለት ዓመታት በተስፈኛው ፕሪሚየር ሊግ ጥሩ ደረጃ ላይ የነበረው ቡድን ዛሬም በገንዘብ ምክንያት ከህልሙ መድረስ ሳይችል ቀርቷል። ወደ ውጭ ዜናችን እናልፋለን። በእንግሊዝ ፕሪሚየር ሊግ ሻምፒዮን ሊቨርፑል በብራይተን ተሸነፈ። በሊጉ የ37ኛ ሳምንት መርሃ ግብር ምሽት ላይ ወደ አሚክስ ተጉዞ ብራይተን የገጠመው ሊቨርፑል 3 ለ 2 ተሸንፎ ተመልሷል። አሪ ሚቶማና ሄንሽዊልድ የብራይተንን የድል ግቦች ሲያስቆጥሩ ኤሊዮት እንዲሁም ደግሞ ስቦዝ ላይ የሊቨርፑልን ከሸንፈት ያልታደጉ ሁለት ግቦችን ከመረብ አሰርፏል ሊቨርፑል በውድድር አመቱ አራተኛ የሊግ ሽንፈቱን ማስተናገዱ ነው። በሊጉ የመጨረሻ ሳምንት ሊቨርፑል ከክሪስታል ፓላስ፣ ብራይተን ደግሞ ከቶተንሃም የሚጫወት ይሆናል። የፕሪሚየር ሊጉ የ37ኛ ሳምንት ጨዋታዎች ዛሬ ምሽትም ሲቀጥሉ ምሽት አራት ሰዓት የአውሮፓ ቻምፒየንስ ሊግ ቦታ ለማግኘት እየተፎካከረ የሚገኘው ማንቸስተር ሲቲ በኢቲሃድ ቦርንማውዝን ይገጥማል። በተመሳሳይ ሰዓት ክሪስታል ፓላስ በሜዳው ወልቭስን የሚያስተናግድ ይሆናል። ተመልካቾቻችን ለሰዓቱ የነበሩን የስፖርት ዜናዎች እነዚህ ናቸው። ጤና ይስጥልኝ።